ታደሰ በሬ ይባላል። ነው ስራ አስኪያጅ በልስቲ ኢንዱስትሪያል ታይም ጅብሰን ፋብሪካ ስራ አስኪያጅ ነው። ፋብሪካችን እንደሚታወቀው ከ2014 ዓ.ም ምርት ጀምሮ እስካሁን በማምረት ላይ ይገኛል። ግብዓት የምናገኘው ከኩራር አካባቢ ምንጭ የሚባል ወደዚህ ተገንጥለን ነው ግብዓት የምናገኘው ጥሬ እቃዎችን እና ምንድነው፣ ሶስት አይነት ምርት ነው የሚያመርተው የቻክ ምርት የፍሬ ምርትና የፕራይም ኮት ምርት ነው የሚያመርተው። ከዚህ ውስጥ የቻክ ያው ለቻክ አገልግሎት የሚውል ነው። የፍሬም ምርት ደግሞ ለቅርጻ ቅርጽ ለኮርኒስ አገልግሎት የሚሰጥ ነው። የፕራይም ኮት ምርት ደግሞ ላይክ የሲሚንቶ ሲሚንቶን በመተካት ለውስጥ ልስን ብቻ አገልግሎት የሚሰጥ የምርት አይነት ነው። ፕራይም ኮት በባህሪው ሲሚንቶን የሚተካ ሆኖ፣ ነገር ግን የውጭ ልስን ሳይሆን የውስጥ ልስን ምንም አይነት ሲሚንቶ ሳያስፈልግ በውስጥ በኩል ለልስና አገልግሎት የሚውለው የፕራይም ኮት ምርት ይባላልና በአጠቃላይ ሶስት አይነት ምርት ነው እያመረት ነው ያለ ነው። የሽያጭ አካባቢያችን በሰፊው አዲስ አበባ አካባቢ ነው። የሽያጭ አካባቢያችን ክፍለ ሀገርም ወደ ደሴ፣ ባህር ዳር፣ ጎንደር በስፋት ሲንቀሳቀስ ነው የነበረው። በአንዳንድ ጸጥታ ችግሮች ምክንያት የገበያው ሁኔታ ወደ ክፍለ ሀገር ለማሰራጨት ትንሽ ችግር አለ። የትራንስፖርት እጥረትም አለ። በዚህ አልክ የጸጥታ ችግርን በመኖሩ ምክንያት ወደ ክፍለ ሀገር ማሰራጨት በደንብ በተገቢው መንገድ እየሄደ ነው ለማለት ያስቸግራል። ወደ አዲስ አበባ ግን በተቻለ መጠን ወደ አዲስ አበባ እየላክነ ግብይት እየተደረገ ገቢ የማግኘት ሁኔታው ጥሩ ነው ማለት ይቻላል። ከዛ ውጪ ፋብሪካ አካባቢ ወደ 128 ወንድ 14 ሴት በቋሚነት የተቀጠሩ አሉ በጊዜያዊነት ደግሞ መቶ አርባ ወንድና አስራ ሁለት ሴቶች በአጠቃላይ ከሶስት መቶ በላይ ስራ ፈላጊዎችን አደራጅቶ እያሰራ የሚገኝ ፋብሪካ ነው። አሁን የማዕድን አክሰሱ ከዚህ በፊት ከሁለት አመት በፊት እንደነበረው አይደለም። ምክንያቱም በጸጥታ ችግር ምክንያት ግብአቶችን ከጫካ ስለምናመጣ ጫካ አካባቢ በሚፈጠር ችግር ምክንያት የማቋረጥ ሁኔታዎች አሉ። እያቋረጥ ነው የምናመጣው። ሰላም ሲሆን እናመጣለን። ሰላም ካልሆነ ደግሞ እናቋረጣለን። እንደዚህ ነው የነበረው ሁኔታ። ይህን ሁለት አመት ትንሽ ግብአት ለማቅረብ ያቅርቦት ችግር አለ በጸጥታው ችግር ምክንያት እንደዚህ አይነት ችግር አለ ሌላ ምንድን ያጋጠመን ችግር በናፍጣ ነው የሚሰራው ሌሎች ጥቃቅን የጎጆ ኢንዱስትሪዎች ካያችኋቸው የሚሰሩት በእንጨት ነው እንጨት በእንጨት በማቃጠል ነው ይህኛ ደግሞ በናፍጣ በማቃጠል እየሰራን ስለሆነ ይህ ናፍጣ እጥረት ያጋጥመናል ማደያ ጥያቄ አቅርበን ነበር ወረዳ ላይ ወረዳው ወስኖ ሰጥቶን ነበር ማደያ ነገር ግን ክልሉ የወረዳውን ውሳኔ አጽድቆ ምላሽ ባለመስጠቱ ምክንያት በናፍጣ ችግር ከፍተኛ የሆነ ችግር አለብን። አሁን የምታዩት ቦቲ ይሄ በሶስት ቀን የሚያልቅ ናፍጣ ነው። በሶስት ቀን ውስጥ ጸጥ ብሎ ያልቃል። ከዛ ምንድነው የምናደርገው ማቆም ነው ስራ ናፍጣ ከጅቡቲ እስከሚመጣ እንጠብቃለን፣ እንጠብቃለ ማለት ነው። እና ማዲያ ግን ዲፖ ቢኖረን ግን ከዛው ያጠራቀምነውን ወደዚህ እያመጣን መጠቀም እንችል ነበርና እንዲህ አይነት ችግሮች አሉ። ያን ያክል ችግር አለ ብለን አናስብም። የአካባቢው የጸጥታ መዋቅርም የአካባቢው አስተዳደርም በዚህ ረገድ ትልቅ እገዛ እያደረገልን ስለሆነ ያን ያክል ልንቸገር አንችልም። የአካባቢ ማህበረሰብ ፋብሪካውን የኔ ነው ብሎ ጥበቃ ሊያደርግለት ይገባል፣ ከወቅቱ አንጻር ማለት ነው። እኛም ለአካባቢ ሕብረተሰብ ደግሞ የተለያዩ ልማቶችን ማልማት መቻል አለብን። መንገድ መስራት መቻል አለብን። ውሃ የሌላቸውን እንኳን ማስገባት መቻል አለብን። የአቅመ ደካማ ቤት ካለ የአቅመ ደካማ ቤት መጠገን መቻል አለብን፣ በምናገኛት ገቢ ማለት ነው እና ይህን እኛ ማገዝ አለብን። የአካባቢ ማህበረሰብ ደግሞ ፋብሪካው የራሴ ነው ብሎ ጥበቃ ማድረግ መቻል አለበት ለደህንነቱ አስተዳደሩ ድጋፉ፣ አሁን የመንግስቱ አስተዳደር በሰፊው የጸጥታ ስራ ላይ ነው የተሰማራው። በሌሎች ልማቶችን ጎን ለጎን እየሰራ በአብዛኛው በፐርሰንት ስታሰላው ግን በሰፊው የጸጥታ ስራዎችን ነው የሚሰራ። እኛ ምን ምፈልገው፣ በብዛት እሱን የጸጥታ ስራውን ነው የምፈልገው። እንዳያደናቅፉን ስለምንፈልግ የጸጥታ ስራውን በተገቢው መንገድ እየተወጣልን ነው። የምን ጠይቃቸውን ጥያቄዎች በአፋጣኝ ይመልስልናል። ነገር ግን ወደ ክልልና ወደ ዞን የሚሄዱት ግን ትንሽ የመዘግየት ባህሪ ስላላቸው እነሱ ላይ ትኩረት ተሰጥቶ ቢሰራ የክልሉ መንግስት ትኩረት ቢሰጠው በጣም ትልቅ ፋብሪካ ነው። በኢትዮጵያ ውስጥ ሁለት ነው ያለው፣ እዚህና ኬላ አካባቢ ኤምጂ የሚባል በምስራቅ አፍሪካ ማለት ይቻላል በጣም ታዋቂ ጅብሰን ፋብሪካ ነው። ይህ ፋብሪካ በሰዓት በ24 ሰዓት ውስጥ 24000 ፒስ ያመርታል 24 ሺህ ፒስ ያመርታልና በጣም ትልቅ ፋብሪካ ስለሆነ በሰፊው መንግስት ትኩረት ሰጦ መከታተል መቻል አለበት። ችግራችንን መረዳት መቻል አለበት። ከመንግስት የሚጠበቅ ይሄነው እኛ ደግሞ የአካባቢውን ህብረተሰብ ደግሞ ማልማት መቻል አለብን፣ በምናገኘው ነገር ማለት ነው።